ሰላም ክቡራትና ክቡራን የገፄ ተከታታዮች እንደምን አላችሁልኝ? እኔ ሰላም ነኝ። በያላችሁበት ቦታ ሰላማችሁ ብዝት ብዝት ይበልልኝ። ዛሬ ደግሞ በአዲስ ርዕስ መጥቻለሁኝ። ይሁም ደግሞ እንቅልፍ ማጣት መንስኤዎቹና መፍትሄዎቹ፣ እንደዚሁም ደግሞ በቤታችን ራሳችን እንዴት አድርገን ማከም እንችላለን የሚለውን ነገር እንወያያለን ማለት ነው። ይህንም ቪዲዮ እስከ መጨረሻው ድረስ በመከታተል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰቡ ላለሁኝ ማለት ነው። እንግዲህ ከላይ በርዕሱ እንደ እንደጠቀስኩላቸው እንዴት ነው እንቅልፍ ማጣት የሚለውን ነገር ስንወያይ ማለት ነው። አንድ ሰው አልጋው ላይ ወጥቶ ከሰላሳ ደቂቃ በላይ እንቅልፍ የማያወስደው ከሆነ ድግግሞቹ ደግሞ ከሶስት ሳምንት በላይ ከአንድ ወር በላይ የሚቆይ ከሆነ የእንቅልፍ ችግር አለበት ብለን እንወስናለን ማለት ነው። እንደዚሁም ደግሞ የዓለም የጤና ድርጅት እንዳጠናው ማለት ነው ሰላሳ ፐርሰንት የሚሆነው የዓለም ሕዝብ የእንቅልፍ ችግር አለበት ማለት ነው። እንደዚሁ አስር ፐርሰንት የሚሆኑ ደግሞ የቀንቀን እንቅልፍ ችግር አለባቸው ማለት ነው ማለት ነው። ሌላው እንቅልፍ ማጣት በህይወታችን ላይ ምን አይነት ችግር ያመጣል ምን አይነት ጉዳት ያመጣል የሚለውን ደግሞ አጠር አድርገን ስንመ እንቅልፍ ማጣት በሰዎች ሳይኮሎጂካል ሶሻል ተግባራቸው እንዲሁም ደግሞ የህይወት ተግባራቸው ሊጎዳ ይችላል ማለት ነው። እንደዚሁ ደግሞ ዲካም ስሜት እንዲሰማቸው ያደርጋል። ጭንቀት፣ ብስጭት እንዲሰማቸው ያደርጋል። የአቅም መቀነስ ነገር እንዲመጣባቸው ያደርጋል ማለት ነው። እንደዚሁ ደግሞ የስሜት መለዋወጥ ብስጩ፣ ቁጡ፣ ድብርተኛ እንዲሆኑ ያደርጋል ማለት ነው። እንደዚሁ ደግሞ የተስፋ መቁረስ ስሜት እንዲሰማቸው ያደርጋል ማለት ነው። ሌላው የደም ግፊት እንዲጨምር ያደርጋል ማለት ነው። እንደዚሁም ደግሞ ስር የሰደዱ በሽታዎች ያመጣል ማለት ነው። ለምሳሌ የሱካር በሽታ፣ የልብ ህመም በሽታ እነዚህን ነገሮች ሊያመጣ ይችላል። የኩላሊት በሽታ እነዚህ ነገሮች ሊያመጣ ይችላል ማለት ነው። አልፎ አልፎም ደግሞ እንደዚሁ የአእምሮ መሳትን ሊያስከሰት ይችላል ማለት ነው። ይሄ የእንቅልፍ ማጣት ችግር ማለት ነው። ሌላው ደግሞ እንቅልፍ እንዳይመጣ የሚያደርጉ ነገሮች ምን ምንድናቸው? የሚለውን ደግሞ አጠር አድርገን ስንመለከት የመጀመሪያውና ዋነኛው በጣም ብዙ ጊዜ የሚከሰት በሽታ ካለ ለምሳሌ የጥርስ ህመም ካለ፣ የልብ ህመም ካለ፣ የሆድ ህመም ካለ፣ ታይፎይድ፣ ታይፈስ እነዚህ ነገሮች ካሉ እንቅልፍ እንዳይመጣ ያደርጋሉ ማለት ነው። ሌላው ሁለተኛው ደግሞ ደካማ አመጋገብ ልምድ ካለን ማለት ነው። ደካማ አመጋገብ ልምድ ካለን እንቅልፍ እንዳይመጣ ያደርጋል። ይህም ማለት ማለት ማታ ማታ አብዝቶ መመገብ ካለ እንደዚሁ ደግሞ በትንሹ መመገብ ካለ እነዚህ ነገሮች እንቅልፍ እንዳይከሰት እንዳይመጣ ያደርጋሉ ማለት ነው። ሌላው ደግሞ ቡና የመሰለ ሻይ የመሰለ ነገር ለስላሳ ነገሮች እነዚህን የምንጠቀም ከሆነ እንቅልፍ አይመጣም ማለት ነው በፍጹም። ሌላው ሱሶች ማጨስ፣ መቃም፣ መጠጣት ነገር ካለ እንቅልፍን ያስወግዳሉ ማለት ነው እነዚህ ነገሮች ማለት ነው። ሌላው በመድኃኒት ምክንያት እንቅልፍ አይመጣም ማለት ነው። ከዛው ከዛ ሌላው ነገር ደግሞ ጭንቀት ካለ ሊብርት ካለ ብስጭት ካለ እንደዚሁ ደግሞ መናደድ እነዚህ ነገሮች ካሉ እንቅልፍም አይመጣም ማለት ነው። ሌላው ባዮሎጂካል ምክንያቶች አሉ። እድሜ፣ ጾታ የምንላቸው ነገሮች ማለት ነው። እነዚህ እነዚህም ነገሮች እንቅልፍን እንዳይመጣ የሚያደርጉ ነገሮች አሉ። እንቅልፍን እንዳይመጣ ያደርጋሉ ማለት ነው። ለምሳሌ እድሜው ገፋ ያለ ሰው ሌሊት ሌሊት እንቅልፍ አይወስድም፣ ቀን ቀን ይሻላል እንጂ ማለት ነው። እንደዚሁ ሕጻናቶች ላይ እንቅልፍ ብዙም አይወስዳቸውም ማለት ነው። ሌሊት ሌሊት ላይ ማለት ነው። ሌላው የሆርሞን መለዋወጥ ችግር ካለ ለምሳሌ አንዲሴ ፔሬ ላይ በምኮንበት ሰዓት እና እነዚህ እነዚህ ነገሮች እንቅልፍ እንዳይመጣ የሚያደርጉ መንስኤዎች ናቸው ማለት ነው። እነዚህን ነገሮች በአግባቡና በስነ ሥርዓቱ አቅማችን በፈቀደው መንገድ ማስወገድ ያለብን ማለት ነው። እነዚህን እንቅልፋችንን የእንቅልፍ ጤናችንን ለማስተካከል እነዚህን ከላይ የጠቀሷቸውን ነገሮች ማስወገድ ያለብን ማለት ነው። ለምሳሌ አንድ ሰው የሚቅም የሚያጨስ የሚጠጣ ከሆነ እነሱን ነገሮች ማስወገድ ያለበት ማለት ነው። ሌላው መድኃኒት የሚወስድ ከሆነ እነሱንም ማስወገድ ያለበት ማለት ነው። ሌላው ዲፕሬሽን ውስጥ ገብቶ ከሆነ ያንን ዲፕሬሽኑን እንዴት አድርጎ ማላቀቅ እንዳለበት ማወቅ አለበት ማለት ነው። እነዚህ ነገሮች ጠንቅቆ ማወቅ አለበት ማለት ነው። ሌላው መፍትሄና መድኃኒቶችን ስንመለከት ደግሞ በራሳችን የምናረጋቸው መድኃኒቶች በራሳችን የምንወስናቸው ነገሮች አሉ ማለት ነው። የመጀመሪያው ለምሳሌ እንቅልፍ ቀስቃሽ የሚባሉ ነገሮች አሉ ማለት ነው። ለምሳሌ እንቅልፍ ሲመጣ ብቻ ወደ መኝታ ክፍል መግባት፣ እንቅልፍ ሳይመጣ ወደ መኝታ ክፍል ራሳችን መሄድ የለብንም ማለት ነው። የቀን እንቅልፍ ማስወገድ ያለብን ማለት ነው። እንደዚሁ በመጠኑ የአካል ብቃት እንቅስቃሴ ማድረግ አለብን ማለት ነው። እንደዙ ካፌን የበዛባቸው ነገሮች ኮበዛባቸው ነገሮች መጠቀም የለብንም፣ ቡና፣ ሻይ፣ ለስላሳ ነገሮች እነሱ ነገር ማስወገድ ያለብን ማለት ነው። ከዛ ከሱስ ነፃ መሆን አለብን ማለት ነው። ሌላው ደግሞ መኝታ ክፍላችን ላይ በጣም ላይት በጣም ድምቅ ያለ ብርሃን ካለ እሱን ነገር ማስወገድ ጫጫታ ካለ ማስወገድ። ሌላው ደግሞ ሙቅ ሻዋር መውሰድ እንቅልፍ አልወስደኝ ካለ ሙቅ ሻዋር መውሰድ ማለት ነው። ረድት ተነስተን ሙቅ ሻዋር በጣም እጅግ ቆንጆ ነው ለእንቅልፍ ማለት ነው። ሌላው ደግሞ ከመተኛታችን በፊት አዝናኝ መጽሐፎችን፣ አዝናኝ ነገሮችን መመልከት ማየት እንደዚሁ ደግሞ መንፈሳዊ የሆኑ ነገሮችን ማንበብ ማለት ነው። እነሱን አስደሳች የሆኑ ነገሮችን ማየት ማንበብ፣ እነዚህ ነገሮች እንቅልፍ እንዲመጣ የሚያደርጉ ነገሮች ናቸው ማለት ነው። እነዚህን ነገሮች አድርገን እንቅልፋችን የማይመጣ ከሆነ እየባሰ ሰዓቱም እየቀጠለ እየቀጠለ የሚሄድ ከሆነ ወደ ሐኪም ቤት መሄድ ነው ማለት ነው። ይህን ሐኪማችንን ማማከር ነው ማለት ነው። ሐኪማችንን ስናማክር መድኒት እንጀምራለን ማለት ነው። ይህም መድኒቱ ደግሞ ለምሳሌ እና አሜትሪፕትሊን የሚባሉ አሉ ለአንድ ወር ለሁለት ወር የሚሰጡ ከዛም እያለፈ ለስድስት ወር የሚሰጡ መድኒቶች አሉ ከዛም አልፎ ለዓመት ከዛም አልፎ ደግሞ እድሜ ዘለቅ የሚወሰዱ መድኃኒቶች አሉ። እነሱ መድኃኒቶች መጀመር ነው ማለት ነው። እነዚህ መድኃኒቶች ከመጀመራችን በፊት ግን ራሳችን ጥንቃቄ ማድረግ ያለብን ማለት ነው። ለምሳሌ አሳብ ብስጭት ካለ እሱን አሳብ ብስጭት እንዴት አድርገን ነው ማስወገድ የምንችለው፣ እንዴት ነው እንቅልፍ የማይወስደኝ የሚለውን ነገር ራሳችን መገምገም አለብን ማለት ነው። እንቅልፍ የማይወስድብኝ ምክንያት እንዴት ነው? በምን ምክንያት ነው? በሱስ ምክንያት ነው? ምግብ አብዝቼ በመብላት ነው? ወይስ ደግሞ መድኃኒት ስለምወስድ ነው የሚለውን ነገር በሽታውን ራሳችን ልይት ተርገም ማወቅ፣ ከዛ በኋላ መፍትሄውን ራሳችን መፈለግ ነው ማለት ነው የሚሻለው ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዙት ይበልልኝ። ላም ጥያቄና እንደዚሁ አስተያየት ካላችሁ በኮሜንት ላይ አስቀምጡልኝ ማለት ነው። ሰላም ሁኑ።